የጌታችን የመድኃኒታችን የኢየሱስ ክርስቶስ መልክ ምን ይመስል ይሆን? ዳዊት በመዝሙሩ አቤቱ ፊትህን ሻለሁ ፊትህን ከኔ አትሰውር ያለው ጌታ ምን ይመስል ይሆን? ከሁለት ሺህ ዓመታት በላይ እንዳስቆጠረ የተነገረለት ቅርስ አስገራሚ የሳይንሳዊ ትንታኔዎችን አስከትሎ መጥቷል። በዓለም ላይ የሚገኝ አንድ አነጋጋሪና አስደናቂ ጨርቅ ይገኛል። ይህም በመጠቀም የተሰወሩና የተገለጡ የምስል መረጃዎች ለዘመናት የሳይንስ እና የእምነትን ጥምረት አስከትለዋል። ታላቁ የታሪክ ምስክር የሆነው ሽራውድ ኦፍ ቱሪን ምንድን ነው? ከጀርባ ውስጥ ያለው የታሪክ ገጽታ ምን ይመስላል? እስከ ቅርብ ጊዜ ድረስ የተደረጉ የተለያዩ ጥናቶች የጌታችን ኢየሱስ ክርስቶስን መልክ በተመለከተ ብዙ ምርምሮችን አካሂደዋል። በዛሬው መሰናዷችንም ይህን መሰረት አድርጎ የተካሄዱ ሳይንሳዊ ምርምሮችን ከሃይማኖታዊ እይታዎች ጋር አቀራጭተን አቅርበንላችኋል። እስከ መጨረሻው ድረስ አብራችሁን ቆዩ። በጣሊያን በሚገኘው ቱሪን ከተማ ውስጥ የቅዱስ ዮሐንስ ካቴድራል ይገኛል። በዛም ሽራውዶፍ ቱሪን በመባል የሚታወቀው የጌታችን ኢየሱስ ክርስቶስ የተጠቀለለበት ነጭ የሐር ጨርቅ ይገኛል። ይህ ጨርቅም ጌታችን መድኃኒታችን ኢየሱስ ክርስቶስ ከሞተ በኋላ ተጠቅልሎ ወደ መቃብር የገባበት የበፍታ ጨርቅ እንደሆነ ይገመታል። በመጽሐፍ ቅዱስ ጋርም ኢየሱስ ክርስቶስ ከመስቀል ላይ ወርዶ በጨርቅ እንደተጠቀለለ እናም ሰውነቱ በመቃብር ውስጥ እንደገባ ተጠቅሷል። በዛም ወቅት ሰውነቱና ጨርቁ ባለው ግንኙነት ምክንያት የጌታችን የኢየሱስ ክርስቶስ ምስል በጨርቁ ላይ ሊቀር ችሏል። ነገር ግን ከኢየሱስ ክርስቶስ እርገት በኋላ ይህ የመግነዝ ጨርቅ የት እንደነበር ግልጽ የሆነ የታሪክ ማስረጃ አልተገኘም። ከዚህ በኋላም ለመጀመሪያ ጊዜ መግነዝ ጨርቁ የተገኘው እንደ ኢሮፓያን አቆጣጠር በ1389 በፈረንሳይ ውስጥ ነበር። ከዚህ በኋላ ግን ጨርቁ በተለያዩ ምክንያቶች ከቦታ ወደ ቦታ ሲመላለስ ቆይቷል። ነገር ግን ከ1578 በኋላ የዚህ ጨርቅ መገኘት ዙሪያ መወራት ጀመረ። ከዚህ ጋር ተያይዞ የመግነዝ ጨርቁ በትክክል የኢየሱስ ክርስቶስ ስለመሆኑ የተለያዩ ሐሳቦችና ክርክሮች ሲነሱ ቆይተዋል። በ1988 የሳይንቲስት ቡድኖች ተሰብስበው ስለዚህ ጨርቅ ጥናት እንዲያደርጉና ናሙናዎች እንዲወስዱ ተፈቀደላቸው። ከዚህ በኋላም ራዲዮ ካርቦን ሜትር በተባለ የናሙና ጥናት የመግነዝ ጨርቁ በመካከለኛው ዘመን የነበረ እንደሆነ አረጋገጡ። ከጊዜያቶች በኋላም ባለሙያዎች እዚህ ጨርቅ ላይ ተጨማሪ ምርምር ለማድረግ አሰቡ። ዘ ሽራውድ ኦፍ ቱሪን በመባል የሚታወቀው የጌታችን ኢየሱስ ክርስቶስ የበፍታ ጨርቅ ረጅም ርዝመት ያለው ሲሆን ይህ ጨርቅ የሰውነት ሙሉ ፊትንና የኋላ ሰውነቱን ምስል ያሳያል። ከዚህ በፍታ ጨርቅ ላይ የተገኘው ምስል ዝርዝሮቹ ጌታችን ኢየሱስ ከስቅለት ሞት በኋላ ለተገለጹ ትውፊታዊ ስዕሎች ጋር የሚጣጣሙ በመሆናቸው የኢየሱስ ምስል በታምራታዊ ሁኔታ የታተመበት ነው ተብሎ ይታመናል። ይህ የመግነዝ ጨርቅ በተለይም በካቶሊክ ቤተ ክርስቲያን ዘንድ ለዘመናት ሲከበር ቆይቷል። በጨርቁ ላይ ያለው የሰው ምስል በጥቁርና ነጭ ጨረር ፎቶግራፎች ግልጽ በሆነ መልኩ ከተፈጥሮው የቀለማት ህብረት ይልቅ ይታያል። ይህን ነጭና የጥቁር ብርሃን ቀለም በመጠቀም ለመጀመሪያ ጊዜ ሴኮንዶፒያ የተሰኘ ፎቶግራፈር ይህን ምስል በጨረሮቹ አማካኝነት ለማግኘት ችሏል። በሚያስገርም ሁኔታ በጨርቁ ላይ የተገኘው ምስልም ለብዙ ዘመን የኢየሱስ ክርስቶስ ምስል ወይም ሥዕል ነው ተብሎ ከሚታመነው ሥዕል ጋር የሚመሳሰል ነበር። ሽራውድ ፍቱሪ ለመጀመሪያ ጊዜ እንደ አውሮፓውያን አቆጣጠር በ1354 በሰሜን ማዕከላዊ ፈረንሳይ በምትገኝ መንደር በሌየር ኮሌጅ ቤተክርስቲያን ውስጥ መታየት ሲጀምር፣ የመግነጽ ጨርቁ የሰነር ታሪክ እና ጅማሬ ግን በብዙ ዘመናት የራቀ ነው። በታሪክ መዛግብት ውስጥ እንደተቀመጠው በ1389 የካቶሊኩ ጳጳስ ትሮይስ ኢጲስቆጶስ ፒየር ዲ አርሲሲ የመግነጽ ጨርቁ የውሸት እንደሆነ ከተናገሩ በኋላ በብዙ ሰዎችና ተከታዮቻቸው ዘንድ የጨርቁ እውነተኛነት ውግዘት ደርሶበት ነበር። ከዚህም በኋላ በ1532 ቻምበሪ በተባለች የፈረንሳይ ከተማ ውስጥ መለስተኛና ድንገተኛ የእሳት አደጋ ደርሶበት ነበር። ይህ ከሆነ ከዓመታት በኋላ የመግነዝ ጨርቁን ለመጠበቅ በተሰራው የጣሊያኗ ከተማ ቱሪን ውስጥ የሚገኝ ካቴድራል ውስጥ እስካሁኗ ሰዓት ድረስ በክብር ተቀምጧል። ታዲያ ዘሽራውድ ኦፍ ቱሪን የሚለው ስያሜ የሚሰጠው በዚሁ ቱሪን ከሚለው ከተማ ጋር በመገናኘቱ ምክንያት ነው። በ1978 የአጉሊ መነጽር ተመራማሪ እና የፎረንሲክ ባለሙያው ዋልተር ማክሮን ከጨርቁ ላይ ተለጣፊ ቴፕ በመጠቀም በተወሰኑ ናሙናዎች ላይ ባደረገው ምርመራ የጨርቁ ላይ ያለው ምስል በቀይ ፒግመንት በአነስተኛ መሳሪያዎች የተሰራ ነው ብለው ሳይንሳዊ መላምቱን አስቀምጧል። እሱ በማይክሮስኮፕ ትንታኔዎቹ መሰረት በጨርቁ ላይ ያለው ምስል በአንድ አስተዋይ ሰው በጥንቃቄ የተሳለ ነው ብሎ ያምናል። በዚህም ምክንያት በጨርቁ ላይ ያለው ምስል የኢየሱስ ክርስቶስ እውነተኛ የትንሳኤ ጨርቅ አይደለም ብሎ አሳስቧል። ነገር ግን ይህ የማክሮን ግኝት በሌሎች ተመራማሪዎች ዘንድ ትችትን አስከትሏል እና በጨርቁ ላይ ያለው የምስሉ ተፈጥሮ ለብዙ ጊዜያት ክርክርን አስከትሎ ቀጥሏል። ከዚህ በኋላም በ1988 የራዲዮ ካርበን በመጠቀም ሶስት ገለተኛ የላብራቶሪ ጥናቶች ተካሂደዋል። እነዚህ ጥናቶች እንዳረጋገጡት በመግነዝ ጨርቁ ላይ የተካሄደው የላብራቶሪ ውጤት እንደሚያሳየው የመግነዝ ጨርቁ እድሜ በመካከለኛው ዘመን ማለትም ከ1260 እስከ 1390 መካከል የነበረ እንደሆነ አሳይቷል። ታዲያ ይህ ውጤትም የበፍታ ወይም የመጠቅለያ ጨርቁ እድሜ በኢየሱስ ክርስቶስ ከነበረበት ዘመን በብዙ የራቀ እንደሆነ ያመላክታል። የሽራውድ ኦፍ ቱሪን ተፈጥሮና ታሪክ በሁለቱም ምሁራዊ ስነ ጽሁፎች እና ታዋቂ ፕሬሶች ውስጥ ሰፊና ለረጅም ጊዜ የቆየ ውዝግቦች እና ሳይንሳዊ ምርምር መጣረሶችን ሲያስከትል ቆይቷል። ቀደም ብለው የተካሄዱ የራዲዮ ካርበን ጥናቶች ምንም እንኳን በባለሙያዎች ተቀባይነት ያላቸው ቢሆኑም በታሪክ አዋቂዎች እና የሃይማኖት አባቶች ጉልህ የሆነ ህዝባዊ ክርክር መፍጠሩን ቀጥሏል። የጨርቁ ትክክለኛነትን በተመለከተ በላብራቶሪ ተመራማሪዎችን መካከል የሀሳብ ልዩነትን አስከትሏል። ከላብራቶሪ ተመራማሪዎች ውስጥ የተወሰኑት ብዙውን ጊዜ የተሞከሩት ናሙናዎች የተበከሉ ወይም ከመጀመሪያው ኦሪጂናል ጨርቅ ላይ ያልተወሰዱ ሊሆኑ ይችላሉ በሚል የላብራቶሪ ውጤቶችን ይቃወማሉ። በ1898 የመጠቅለያ ጨርቁ ፎቶግራፍ ከተነሳ በኋላ የሳይንሱ ማህበረሰብ በጨርቁ ዙሪያ ጥናት እንዲጀምር አስችሎታል። ከኬሚስትሪ እና ባዮሎጂ የሕክምና ፎረንሲክ እስከ ኦፕቲካል ምስል ትንተና ባሉት ዘርፎች ላይ በመመስረት የፎቶግራፍ ምስሉን እና ጨርቁን በተመለከተ የተለያዩ የሳይንሳዊ ንድፈ ሀሳቦች ቀርበዋል። ሳይንሳዊ ምርምሮች በዋናነት በሶስት ቡድን ይከፈላሉ። እነርሱም የቁሳቁስ ትንተና ወይም የኬሚካላዊ እና ታሪካዊ ጥናቶች፣ የባዮሎጂ ወይም የህክምና ፎረንሲክ ጥናቶች እና የምስል ትንተና ናቸው። ሽራዶፍ ቱሪንን ለመጠበቅ እና ልዩ የፍተሻ ዘዴዎችን ለመወሰድ 1969-1973 የመጀመሪያ ቀጥተኛ ምርምር ተካሂዷል። በጊዜው 11 አባላት ያሉት የቱሪን ኮሚሽን እንዲቋቋም በማድረግ ቅርሶቹ ስለ መጠበቅ እና ስለ ጨርቁ አጠቃላይ ምርመራ እንዲካሄድ አድርጓል። አምስት የኮሚሽኑ አባላት በሳይንቲስቶች የተዋቀሩ ሲሆኑ ከጨርቁ ላይ ናሙናዎችን በመውሰድ የመጀመሪያ ደረጃ ጥናቶችን በ1973 አካሂደዋል። በ1976 የፊዚክስ ሊቅ በመባል የሚታወቀው ጆንፒ ጃክሰን፣ ቴርሞዳይናሚክስ ባለሙያ ኤሪክ ጃምፐር እና የፎቶግራፍ ባለሙያ ዊሊያም ሞተር በኤሮስፔስ ሳይንስ የተገነቡ የምስል ትንተና ቴክኖሎጂዎችን በመጠቀም ምስሎችን ለመተንተንና ጊዜያቶችን ለመለየት ጥናት አካሂደዋል። እነዚህ ሶስት ሳይንቲስቶች እና ከ30 በላይ የሆኑ ሌሎች የተለያዩ መስኮች የተሰማሩ ባለሙያዎች የምርምር ፕሮጀክቶችን አካሄዱ። ይህ ቡድን ብዙውን ጊዜ ስተራፕ ተብሎ የሚጠራ ሲሆን በተለያዩ ሳይንሳዊ መንገዶች በመጠቀም ወደ ምስሉ ቀጥተኛ መዳረሻ ለማግኘት ይችላል። ስተራፕ የተባሉ ቡድኖች ባካሄዱት ምርምር የስሪዲ ላቦሬሽን በመጠቀም የበለጠ ጥራት ያለው ምስል ለማግኘት ይችላል። በተመሳሳይ ጊዜ ከስተራፕ ጋር የተቆራኘ የሳይንስ ሊቃውንት ቡድን ከመጠቀለያው ወለል ላይ 32 ናሙናዎችን ወስደዋል። ከእነዚህ ናሙናዎች ውስጥ 18ቱ የተወሰዱት የሰውነት ወይም የደም ምስል ከሚያሳዩ የጨርቅ አካባቢዎች ሲሆን፣ 14ቱ ደግሞ ግልጽ ምስል ከሌላቸው አካባቢዎች የተወሰዱ ናቸው። በጥናታቸው የማይክሮስኮፕ ባለሙያ ዋልተር ማክሮን ቀደም ብሎ ሰጥቶት የነበረውን ወይም በመክነስ ጨርቁ ላይ ቀለም እንጂ ደም የለም ከሚለው መላምት በተቃራኒ በጨርቁ ላይ የተወሰኑ ቅጣቶች፣ ትክክለኛ ደም እና የተመጣጠነ የሰውነት ቅርጽ ያለው ምስል እንደሚያሳዩ በማረጋገጥ የማክሮንን የስሩ ቀስቶች በጠንቃቄ ሆን ተብሎ ተሰሏል የሚለውን ሀሳብ ተቃርበዋል። በማቴዎስና ማርቆስ ወንጌል ላይ በተለይም በሉቃስ ወንጌል ምዕራፍ 23 ላይ እንዲህ ይላል፣ በጎና ጻድቅ ሰው የሸንጎ አማካሪ የሚሆነ ዮሴፍ የሚባል ሰው ነበረ። ይህም ሰው በአይሁድ ምክራቸው፣ በስራቸውም ሁሉ ያልተባበረም ነበር አርማትያስን ከምትባል ከአይሁድ ከተማ ሆኖ እሱ ደግሞ የእግዚአብሔር መንግሥት ይጠባበቅ ነበር። ይኸውም ወደ ጲላጦስ ቀርቦ የኢየሱስን ሥጋ ለመነው። አውርዶም በተልባግር ልብስ ከፈነው፣ ማንም ገና ባልተቀበረበት ከዓለትም በተዋቀረ መቃብር አኖረው። በተጨማሪም የማቴዎስ ወንጌል እንዲህ ይላል፣ በመሸ ጊዜ ዮሴፍ የተባለው ባለጠጋ ሰው ከአርማቲያስ መጣ። እሱ ደግሞ የኢየሱስ ደቀ መዝሙር ነበር። ይኸውም ወደ ጲላጦስ ቀርቦ የኢየሱስን ሥጋ ለመነው። ጲላጦስም እንዲሰጡ ታዘዘ። ዮሴፍም ስጋውን ይዞ በንጹህ በፍታ ከፈነው። በተጨማሪም ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ በመስጠት ላይ ከተሰቀለ በኋላ ስለተፈጠረው ሁነት ሲያስረዳ ስምዖን ጴጥሮስም ተከተለው ወደ መቃብሩም ገባ የተልባ እግር መጎናጸፊያን በኢየሱስ ራስ ላይ የነበረውን ልብስ ብቻውን በአንድ ስፍራ ተጠቅልሎ አየ ይላል። ከዚህ ቃል ጋር ተያይዞም የተደረጉት የሳይንሳዊ ሙከራዎች በጨርቁ ላይ የተገኙት የደም ኤቢ ቅንጣቶች እና የተልባ ፍሬዎች እንዲሁም የበፍታ ጨርቁ መመሳሰል ብዙዎች ምርምሩ ይዞት የወጣው ምስል የእውነት እንደሆነ እንዲገምቱ እና እንዲቀበሉ አስችሏቸዋል። እንግዲህ ይህን ሁሉ የታሪክና ና የሳይንሳዊ ማስረጃዎች ከሰማችሁ በኋላ ይህ ሽራውዶፍ ቱሪን ላይ የተገኘው ምስል በእውነትም የክርስቶስን ምስል ያሳያል ብለው ያምናሉ ወይ? ሳይንቲስቱ እንዳለው በሰዎች የተዘጋጀ ገጠሜ ብቻ ነበር? የራሳችሁን መላምትና ሐሳብ አስተያየት በኮመንት ላይ በጽፉልን፣ በቀናነት እንመለከታለን። ይህን ቪዲዮ ሊያዩ ይገባል ለምትሉት ወዳጃችሁ በማጋራት በጉዳዩ ዙሪያ ተወያዩበት። በቀጣይ በሌላ መርሃ ግብሮች እስከምንገናኝ ድረስ የእግዚአብሔር ሰላም ከሁላችን ጋር ይሁን። አሜን።